ሩታ እንኳን ሄርሜላ ካብሪሽ ጋር በምትሆኑበት ሰዓት እንኳን የእሱ ሀል እኮ አልቀናችም፣ የእሱ ሀል አልተናደደችም። እሷ በዚህ ልክ ጀስት አድናቂው ለሆነች ልጅ በዚህ ልክ መናደዷ፣ በዚህ ልክ እሱን ፕሮቴክት አታወሪውም በቃ አትስሚውም ምናም ብላ መከልከሏ ምናም በጣም ነው ያሳቀኝ። ምኑም አይደለችማ። ብዙ ነገሮችን ሞክረናል ካያችሁ አዲስ አበባም ሄደን እሱን አውርተ ነው ነገሮችን እንዲያስተካክል አድርገናል። ለባህል እዚህም በመጡበት ሰዓት ወንድሙን አግኝተን፣ ጓደኞቹን አግኝተን፣ በፋሚሊ ዙሪያ ራሱ እዚህን እነጋሽዬን በውስጥ መስመር አግኝተን ብዙ ነገር አውርተናል ግን በቃ እነሱ ምን እናድርግ፣ ሺህ ከበደን እሱ ነገሮችን ማስተካከል የማይችል ከሆነ እኛ ምን እናድርገው አሉ እና አንዳንዴ ምንድን ነው የሚሉት የሀገሬ ሰው ምከረው፣ ምከረው እምቢ ካለ መከረው፣ ምከረው ምና የሚባል ነገር አለ እና ሰላም፣ ሰላም ቤተሰቦች፣ እንዴት ናችሁ? እኛ ያለን ፈጣሪ ተመሰገንን። እናንተ እንዴት ናችሁ? ቆይታ እንዴት ነበረ? እኛ ጋር በጣም አሪፍ ነው። ሁሉ ሰላም፣ ሁሉ ሸጋ። እኛ ያለን ፈጣሪ የተመሰገነ ዛሬም ተመልሰን እንደናንተ መተናል። ሰሞኑ ትንሽ ጠፋ ጠፋ እያልን ነው ከበዓል በኋላ ብዙ ቪዲዮ እየሰራን አይደለም። ያው ትንሽ በአንዳንድ አንድ ጉዳይ ስላልተመችን ነው እና ዛሬም ወደ እናንተ ተመልሰ መጥተንላችኋል። ከማዘሯ ጋር ሰላም በያቸው ፋሚሊዎች። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን። ቆይታ ሁሉ መልካም፣ እኛ ጋር ሁሉ ሸጋ ነው። እግዚአብሔር ይመስገን። አለን ፈጣሪ ተመሰገነ ይሁን። እንዴት ናችሁ ብለናል። በያላችሁ በሰላማችሁ ይብዛለን። ዛሬም በአንድ ሀሳብ ነው ወደ እናንተ የመጣ ነው ሀሳቡ ምንድነው? ያው ስለ እና ብሪሽ አንዳንድ ነገሮችን ለማለት ነው ዛሬም የመጣ ነው። ትላንት የለቀቀውን ቪዲዮ አይታችኋል ብዬ አስባለሁ እና በሱ ዙሪያ ላይ የሆነ ሀሳቦችን መስጠት ስለፈለግን ነው ዛሬም ተመልሰን ነው የመጣ ነው። ምንድን ነው ልንሰጥ የፈለግነው ሀሳብ? ሰሞኑን በሰሩት ቪዲዮ ብቻ ብዙ ሀሳቦችን መስጠት ፈልገን ነበር እና ትንሽ ቪዲዮ ለመስራት ስላልተመቸን ነው ያልሰራ ነው። እና ልንሰጥ የፈለግነው ሀሳብ ምንድን ነው ትላንት አይታችሁ ከሆነ ያፍሩታ እንትናን ማለት ይቅርታ፣ ሄርሜላን ፕራንክ አድርጓት ነበረ። እና ፕራንክ ያደረጋት ነገር ምንድን ነው? አንዱ የእሱ አድናቂ ሆና ገብታ ምናምን እሱን እንደምትወደውና አድናቂ እንደሆነች ምናምን ስትነግራት ሄርሜላ በጣም አክታ አረገች ማለት ነው። እኛ እሱ ነገር በጣም ስላልገባ ነው ፕራንኩ እንዳለ ሆኖ እሷ እንደዛ ሊያናድዳት ሊያበሳጫት የቻለው ነገር ምንም ግራ ስለገባ ነው። ፍቅረኛው አይደለች፣ ሚስቱ አይደለች። ሄርሜላ ማለቴ ሩታ እንኳን ሄርሜላ ካብሪሽ ጋር በምትሆንበት ታይም የዛኔ ከሱ ጋር በነበረች ሰዓት ራሱ ሩታ ሚስቱ እንኳን የእሷን ያህል አክት አላረገችም። እና ምንድን ነው ሀሳብሽ? ምንድን ነው የፈለግሽው? ይህን ያህል አክት የሚያደርግሽ ይህን ያህል ልትናደጅበት የቻልሽበት ምክንያት ምንድን ነው? ልጅቷ ልታናግረው ስትል ራሱ ልትሰማው ምናምን ስትል አትስሚውም፣ ማንፈቅዶልሽ ነው ምናምን ብለሽ በጣም እንትናለ አክት አረግሽ እንደሚስት ማለት ነው። ስለዚህ አንቺ ራሱ እኮ ወደሱ ህይወት ስትመጪ ማንም ፈቅዶልሽ አይደለም የመጣሹ፣ ጀስት ወደሱ ህይወት ስትመጪ እንደ ሷ እንደ ልጅቷ ትላንትና እንደመጣችው ልጅ አድናቂው ነኝ በጣም ነው ወደው ምናምን ብለሽ ነው እና የመጣሹ አንቺም ለሱ ምንም አይደለሽም ጀስት ጓደኛ ሆነሽ በእሱ ዙሪያ ላይ ለሚፈጠሩት ነገሮች ምንም የሚመለከትሽ ነገር የለም። ጀስት መጫወት፣ መሳቅ፣ ምን ማለት ካለባችሁ ትላላችሁ እንጂ እህት ላይ ለሚፈጠረው ምንም ነገር አንቺ አያገባሽም። ስለዚህ ልጅቷ የፈለገችውን ነገር ብታደርግ ምን አገባሽ? አንቺ ለምንድን ነው ያን ያህል የምትቆጫትስ? ከሚስቱ በላይ እንደ ሚስት ሆነሽ ምናምን አክትስ የምታደርጊው ለምንድን ነው? ይህ ነገር በጣም ስለተሰማን ነው። ፋሚሊዎች፣ በዚህ ዙሪያ ላይ ነው ለማውራት የመጣ ነው። ያው ሰሞኑም ካያችሁ ደግሞ ከእሷ ጋር ብዙ ቪዲዮዎችን እየለቀቀ ነው። እሷም ፕራንክ አርጋ ቤት እገባለሁ ምናምን ብላ ሻንጣ ይዛ መጣ ብቻ እኔ ነገሮችን በፕራንክ ሰበብ የሆነ እኛን ለማስለመድ እየጣሩ ነው ብዬ ነው ማስበው እንጂ የምር ፕራንክ ነው ብዬ አላስብም። ለምን ካላችሁኝ ፕራንክ እኮ አይነት አለው። ለምሳሌ እች ልጅ አሁን ፕራንክ ላደርጋት ብሎ ነው ልጅቷን ይዟት መጥቶ አድናቂው እንደሆነች ምናምን እንትን ያለው ቪዲዮ የሰራው። ግን እንደዛ በሰራው ቪዲዮ ላይ እሷ ለሱ ምን ያህል ቦታ እንዳላት መገመት ትችላላችሁ ፋሚሊዎች እንደምትወደው እንደምታፈቅረው እርግጠኛ ነኝ እኔ። ምክንያቱም ባታፈቅረውና ባትወደው ኖሮ አድናቂ ነኝ ብላ ልትስመው ምናምን ስትል በጣም አክት አታደረግም ነበር። ሲጀምር ልጅቷ ራሱ ተልኳ እኔ ሲመስለኝ፣ በቃ ሁለቱን ሩታ እና እሱን አለያይታ አብሪሽን የራሷ ማድረግ ነው ፍላጎቷ፣ በእርግጠኝነት ምነግራችሁ ነገር ማለት ነው። እኔም ከዛ በፊት የተወሰነ ነገር ብያችኋለሁ። ልጅቷ በጤናዋም አይደለም እንደዚህ የምታደርገው ቪዲዮን የምታዩ ሰዎች ጨረሳችሁ የምታዩ ሰዎች ሀሳብን መገመት ትችላላችሁ በጣም ቀላል ነገር ነው። እና ብቻ በጣም ነው ግራ የምታጋባው ሚስታረለች። እሱ ባለትዳር ነው። የፈለገውን ነገር ቢያደርግ እሱ አልትቆጣጠረው ምልትል አትችልም። ሩታ እንኳን ከእሷ ጋር በሚያሳልፉት ነገር እንኳን ተናዳ የእሷ ህላ አክት አላረገችም የልጁ እናት ሆና ባለቤት ሆና ሚስቱ ሆና ይህ ሁሉ ነገር እንኳን ሲፈጠር የሄርሜላ ያህል አክት አላደረገችም። ስለዚህ አንቺ ምኑነሽ ሚስቱ አደለሽ፣ ፍቅረኙ አደለሽ። ይህን ያህል ልጅቷ እንደዛ ባደረገችበት አንቺ የምትናደጅበት ጉዳይ ምንድን ነው? እኔ ምንም ስላልገባኝ ነው። እሺ ሚስቱም ከሆንሽ ማለት ከሆንሽ ማለት ይቅርታ ፋሚሊዎች ሚስቱ ለመሆን ፍላጎት ካለሽ ምትወጂው የምታፈቅሪውም ከሆነ በቃ በግልጽ መናገር ነው። እኔ ከሱ ጋር መሆን እፈልጋለሁ ምናምን ብለሽ በግልጽ ለኦዲየንስም ለእኛም ለሁሉም ሰው ማስረዳት ነው በቃ እኛም ሀሳብሽ እንዲገባን ማለት ነው ከዛ ውጪ ምንም በየተፈጠረ ባልሆነበት ሁኔታ ላይ አድናቂው መጣች መብቷ ነው መታ እሱን አቅፋ ሰላም ብላ ማውራት ትችላለች ከዛም አልፎ ተርፎ ስልኩን ተቀበለች ብሎክ ማድረግ ምን አገባሽ አንቺ ምን ቤት ሆነሽ ነሽ ብሎክ የምታረጊው እሱ እኮ መብቱ ነው የፈለገውን ነገር ማድረግ ይችላል። አንቺ አሁን ብሎክ ብታደረጊው ከአንቺ ዞር ሲል ብሎክ ከብሎክ አንብሎክ አድርጓት መልሶ ማውራት ይችላል። አንቺ ምንም የሚመለከትሽ ነገር የለም። ግን የዚህ ያህል ሊያደርሰሽ የሚችለው ምክንያት ምንድን ነው? ልጁ ባለትዳር እንደሆነ ታውቂያለሽ። አሁን ላይ ትንሽ ያው ብሬክ ላይ ቢሆንም ያለመስማማታቸው ጉዳይ በጊዜ ሂደት ይፈታል ብለን ነው የምናስበው ስለዚህ አንቺ ያንን ብሬክ የተጣሉበትን እንትን አሳበሽ በእነሱ መሀል ገብተሽ እነሱን ሊያይተሽ የራስሽን ለማድረግ ማሰበሽ ከሆነ ግልጽ ነገር መናገር ነው። ከዛ ውጪ እንደዛ ካልሆነ በስተቀር ይሄን ያህል እንትን ሊልሽ፣ አክት ሊያስደረገሽ፣ በሱ ዙሪያ ላይ በጣም እንደሚያገባሽ፣ በጣም እንደሚመለከተው አይነት ሰው ሆነሽ ልታወሪም እስ ልጅቷንም ልታች አንቺ እና ይሄ ነገር በጣም ቅር ስላለን ፋሚሊ ዛሬ ከእናቴ ጋር ይህንን ነገር ለመስራት የተገደድ ነውና፣ እስኪ እስቲ ምጨምርላቸው ነገር ካለ አሁ እንግዲህ የምጨምረው ምንድን ነው፣ ይዛለት ራሱ ፕራንክ ነው ብላ ስገባ አልተመቸኝም። ለምን በፕራንክ ሰበብ ነው ይሄ ነገር እየተደረገ ያለው? ምንም በማይመለከታት ነገር ነው እየገባች ያለችው። ቆየ በዚህ ነገር እንደውም፣ ውጪ ካልናት እኛ፣ እንደውም ፕራንክ ነው ከማለቱ በፊት አሁን አብርሃም ሲሰራ በጣም ነው ደስ ያለን የነበረው፣ ተመችቶን ነበር። ለምን ቢባል በቃ ከህይወቱ መውጣት ስላለባት፣ እርግጠኛ እኔ ደግሞ ይታረቃሉ። እሷ ዝም ብላ ነው የምደክመው። ስለዚህ ከህይወት ብትወጪ በቃ ቢበቃሽ። እዚህ ያለው ነገር ታውቂያለሽ፣ እዚህ ያለው ነገር ታውቂያለሽ። ስለዚህ አንዴ ፕራንክ ነው አንድ የሆነ ነገር ነው እያልሽ በሰበብ ባሰባቡ ባት መጪ አሪፍ ነው። ፈረንጆ ራሱ ምርጥ ሀሳብ ነው ያ ያሰበው። በቃ ደስ የሚል ምክንያቱም መጎዳት የለባትም ልጅቷ። ስለዚህ ከህይወታቸው ውጪ። አሁንም ደጋግመን ምን እነግርሽ ይሄ ነው ውጪ ለአንዴና ለመጨረሻ ነው የምንጠይቀሽ። ውጪ፣ ውጪ። በቃ እኛ እዚህ ያለው ነገር እኛ እያስተካከልን ነው። እሱ ከአንቺ ጋር እንዲወጣ ነው እኛ ፍላጎታችን፣ የቤተሰቡም የሁሉም የሚዲያውም እንትን አስተያየት ያ ነው፣ በቃ እንድትወጭ ማለት ነው። ስለዚህ አንቺ ለምንድን ነው ከህይወታቸው ማትወጭ? ሀሳብሽ ምንድን ነው? የራስሽ ጓደኛ አለሽ አለ፣ በቃ ከጓደኛሽ ጋር ስሪ በቃ ተይው፣ እሱን ባለትዳር ነው ደግሞ ምንድን ነው እየመጣችሁ ምን እንጠለጠሉት? ወንድ የለም እንዴ ጭራሽ አዲስ አበባ ውስጥ እንዲህ አበዛችሁት እኮ እየመጣችሁ የምትንጠለጠሉት እየመጣችሁ የምትስሙት ለምንድን ነው ቆይ ሌላም እኮ አሉ አይደል እንዲህ ባለ ትዳር ያልሆኑ ስንት ወንዶች አሉ ስለዚህ ለምንድን ነው እነሱ ላይ ፎከስ ማታረጉት ከእሱ ራስ ላይ ለምንድን ነው የማትወርዱት እኛ በጣም ቅር እያለን ነው ስለዚህ ይህንን ነገር አስተካክሉ እስኪ እባካችሁ ነው የምለው እኔ አዎ ፋሚሊዎች ሰሞኑም አንድ ቪዲዮ ለቋልና ስለሱም አንዳንድ ነገር ልበላችሁ እኛ በጣም ደስ ብሎን ነበር ያን ቪዲዮ ስናየው በቃ ከሱ ሕይወት የምር ሊያስወጣት የምር ሊጣሉ ከሷ ጋ ከሷ ጋ ደግሞ ከተጣሉ ሩታን ይቅርታ ይጠይቃት እና እሱም ተመልሰው አብረው ይሆናሉ ምናምን ብለን በጣም ነበር ደስ ያለን ቪዲዮን ስናየው። ግን ያው ወደ መጨረሻ አካባቢ ሲደርስ ደግሞ ፕራንክ እንደሆነ ምናምን ተናገረ ማለት ነው። እና የምር እኔ ሲሪየሱ ነው ሲሰራ ምናምን ፕራንክ ነው ብዬ አላሰብኩም። እና የምር ሊለያዩ ነው ምናምን ብለን ሁላችንም በጣም ደስ ብሎን ነበረ እንትን ያለው እና ፋሚሊዎች በመጨረሻም ፕራንክ መሆኑን ስናቅ በጣም ተናደድን። እና የህዝቡን አስተያየት እንኳን ምን ያህል እንደሆነ ብታዩት፣ ህዝቡ ሁሉም ፍላጎቱ ሄርሜላን ማንም፣ አብዛኛው ሰው ሄርሜላ እንትን የምትለው ሰው አይኖርም። ራሷን የቻለ እንትን ይኖራታል፣ ግን አሁን በአብርሃምና በሩታ መሀል ሄርሜላ መግባት ማንም ደስ ያለው የለም። ስለዚህ አሁን ያን ቪዲዮ በሰሩበት እንትን ኮሜንቱን አብዛኛውን ብታዩት፣ ሁሉም ሩታን ነው የሚለው እና ቢያንስ ይህን ነገር እንኳን እያየ የሄርሜላን ነገር ለምን መተው እንዳልፈለገ በጣም ነው ግራ የገባኝ እና ፋሚሊዎች እኛ እኮ የቻልነውን እያደረግን ነው። እዚህ ብዙ ነገሮችን ሞክረናል። ካያችሁ አዲስ አበባ ሄደን እሱን አውርተ ነው ነገሮችን እንዲያስተካክል አድርገናል። ለበዓል እዚህም በመጡበት ሰዓት ወንድሙን አግኝተን ጓደኞቹን አግኝተን በፋሚሊ ዙሪያ ራሱ እዚህን እነጋሽዬን በውስጥ መስመር አግኝተን ብዙ ነገር አውርተናል ግን በቃ እነሱ ምን እናርገሽ? ከበደን እሱ ነገሮችን ማስተካከል የማይችል ከሆነ እኛ ምን እናርገው? አሉ እና ምንድን ነው አንዳንዴ ምንድነው የሚሉት የሀገሬ ሰው መከረው መከረው እምቢ ካለ መከረው መከረው ምናምን የሚባል ነገር አለ እና ብለ ነው ብለ ነው የቻልነውን አድርገን ብዙ ነገሮችን ሞክረን እሱ ሊተው ካልቻለ በቃ የሆነ ነገሮችን ለቀቅ ማድረግ ነውና በራሱ ሰዓት ሲገባ ወደ ራሱ ሲመለስ የሩታን ነገር ምን ያህል አስፈላጊ እንደነበረችው ምናምን ወደ ራሱ በሚመለስ ሰዓት ያንን ነገሮችን አገናዝቦ ወደ ራሱ ተመልሶ ወደ እሷ ይመጣል ብለን ነው አሁን ላይ እያሰብን ያለ ያለን። እኛ የቻልነውን ሁሉ ሞክረናል። በጣም ብዙ ነገሮችን ሞከረን ግን አብርሃም ምንም ሊሰማን አልቻለም። ከዕለት ዕለት እያደረገ ያለውን ነገር አይታችኋል እና ይባስ እየጨመረ ነው እየመጣ ያለው እኛ ከሰ ከሄርሜላ ጋር ያለውን ነገር አቁም በምንለው ሰዓት ነገ ሌላ ነገር ይዞ ከነገ ወዲያ ሌላ ነገር ይዞ ነው እየመጣ ያለው እና እኛ ምን ማድረግ እንዳለብን ሁላ ግራ ገብቶናል። ከፋሚሊም ጋር ያለው ነገር አውርተናል፣ አይታችኋል ከዚህ በፊት ከጓደኞች ከነቢኒ ጋር ከነኤፋ ጋር ብዙ ነገሮችን አውርተናል። በውስጥ መስመር ሁላ እነ ብሩክ ናቤልን ሁላ ለማውራት ሞክረናል፣ በስልክ ማለት ነው። ግን ምን እናድርገው? እሺ እኛ ነው እያሉ ያለት እና እኛ ለምንደክመው ድካም፣ ፋሚሊዎቹ ለሚደክሙት ድካም እሱ ማያግዝ ከሆነ ምንም ልናመጣ አንችልም። ምክንያቱም እሷ አሁን እሱ ከሄርሜላ ጋር የመሆን ፍላጎት ካለው ከእሷ ጊዜ ማሳለፍ፣ መጫወት፣ መደሰት ምናምን ፍላጎት ካለው እኛ የፈለገሃል ብናወራ፣ ምን ብንል፣ ምንም ልናስቆመው አንችልም። ምናልባት ቤት ዘግተንበት ከተቀመጠ ምናምን እንደዛ ነው እንጂ ከዛ ውጭ ምን እናደርገው? እሺ ፋሚሊዎች እኛ ግራ ገባን። እኛ ሁሌ እናወራለን ነገሮችን ለማስተካከል እንሞክራለን። በቃ የቻልነው በሰዎችም ይሁን በራሳችንም መንገድ ይሁን እንደዚሁም ቪዲዮ በመስራት ይሁን የምንችለው ነገር የተሰማንም በሙሉ እያወራ ነው። ግን ምን እናድር፣ እሱ የሚሰማ ፍጥረት አይደለም። ከዛሬ ነገ ይሻሻላል ብለን እንጠብቃለን። እሱ ከዛሬ ነገ አዲስ ሀሳብ ነው እየመጣ ያለው እና ምን እንደምናደርግ ግራ ገብቶናል። ቢያንስ እሷ እንኳን የሁለቱን ነገር ተረድታ ቢያንስ ቤቱ እንኳን ስትገባ ግድግዳው ላይ እያየች ነው የሁለታቸውን ፎቶ የሩታና የሄርሜላን ፎቶ ማለት ይቀርታል በስሙ አካፍ ያልጠፋ እና በጣም ስለተናደድኩባት ነው መሰለኝ የሄርሜላና አሁንም ደገምኩት። ፋሚሊዎች የሩታና የአብሪሽ ፎቶ ግርግዳ ላይ እንኳን አለ እና ቤቱ ሻንጣ ይዛ ስትገባ ፕራንክ ስታደርገው ብዙ ጊዜ እሱ ጊዜ ብቻ አይደለም፣ በጣም ብዙ ጊዜ ገብታለች። እና ቤቱ ያንን ነገሮችን እንኳን ስታይ የሆነ ሰው ትንሽ ተስፋ ለመቁረጥ የሆነ አንዳንድ ጥያቄ እንኳን አይፈጥርባቸውም። ባለትዳር ነው ምናም ብላስባ አስባ ከልቡ እንዳልወጣችለት እንደሚወዳት ታውቃለች። ምክንያቱም ባይወዳት ምን ባይላት ኖሮ ፎቶዎቹን የሚያወርዳቸው ነበር፣ ብቻ ብዙ የሚያደርጋቸው ነገሮች ይኖር ነበር። ግን ያን ነገሮች እያየች እንኳን ቢያንስ እሷ እንኳን ከሱ ተሽላ የሆነ ነገሮችን ለማስተካከል፣ ነገሮችን ለመፍታት፣ ከሱ ለመራቃት ሞክረ። ብቻ ፋሚሊዎች እኔ እንጃ አንዳንድ ሰው የሆነ ልቦን አይስጣቸው ነው። ብቻ እኔ ክፉ ነገር እሷንም እሱንም መናገር አልፈልግም ነገ ላይ ወደ መመለሳቸው አይቀርም ሁለቱም። ለእሷ ደግሞ መናገር የምፈልገው ነገር ምንድን ነው? መጨረሻሽ አያምርም እኔ እሱ ነው ምልሽ። ለምን ብት ዛሬ ላይ ሩታ አሁን አንቺ የራስ ያደርገዋለ ብለሽ ነው እያሰብሽ ያለች። ከሩታ ጋር እንኳን ነገሮችን ሳይስተካከሉ ቀርቶ ቢለያዩ አብሬሽን ነገ ሄርሜላ ላይ እንኳን ይሄ ነገር አለመድገሙ ምንም እንትን ማስረጃ የላት። ይሄ ሁሉ አመት ከሩታ ጋር አሳልፎ ልጅ ወልደው የልጅናት ሆና ባለትዳር ሆኖ ከሷ ጋር ያለውን ነገር ፈቶ ከሄርሜላ ጋር እንኳን ቢሆን ነገ ይሄ ጣፋንታ ለሷ አለመድረሱ ምንም መረጋገጫ የላትም። ስለዚህ ነገ ላይ የሆነ ነገር ሆነሽ በኋላ ላይ ከማልቀስ በኋላ ላይ ከመቆጨት ነገሮችን ከአሁኑ ብታስተካኪ እየተሻለ ነው ነው ብዬ ማስበው። ለሩታሃ ያልሆነ ለአንቺ ይሆናል የሚል ምንም ምንም ምንም ማሳብ የለኝም። ስለዚህ ነገሮችን በጊዜ ተረድተሽ በጊዜ ካጠገቡ ብትሸሽ ነው የሚሻለሽ። እሱ ዛሬ ላይ ጊዜያዊ ደስታ ጊዜያዊ ምናምን ከአንቺ ጋራ ስለሆነ ነገሮችን አስደስቶት ሊያደርግ ይችላል። በእርግጥ ከቀልቡ አይደለም ብዬ ነው የማስበው። ሩታ ደግሞ እንደምታያት እዚህ ከቤተሰብ ጋር ከፋሚሊ ጋር ፏ እያለች ጊዜዋን እያሳለፈች ነው። እሱ ትዝም ያላት አይመስለኝም። ምክንያቱም ካጠገቡ ሄርሜላ አለች ከእሷ ጋር በቃ የሚፈልገውን ላይፍ እየኖረ ነው ቪዲዮም መስራት፣ መጫወት፣ መደሰት፣ ዘና ማለት በቃ የሚፈልገውን ላይፍ ከእሷ ጋር እያየ ስለሆነ ሩታ እያሳለፈች ያለችበትን ወይ እየተረዳው አይመስለኝም። እና ይሄ ነገር በጣም ግራ ያጋባል፣ ፋሚሊዎች ወዴት እየሄደ እንደሆነ በጣም ግራም ያጋባ ነገር ነው። እንደውም እኮ በፕራንክ ሰበብ አድርጋ ነው እንደኔ እንደዚህ እንደመሆን አታቀሙ ያለች። ምክንያቱም ማፍቀሯን ሁሉ ላኮ እየገለጸልችለት ነበር። ፍራንክ ነው ባይላት ማለት ነው። ስለዚህ እስከዚህ እስከ ጥግ ድረስ መሄድ ለምን አስፈለገ? በቃ እየበጠበጥሽ ነው። የመጀመሪያው አለፈ። አሁን ግን መስተካከል ያለብሽን ተስተካከይ። እሷ ደስተኛ ናት በህይወቷ። ሮታዬ ደስተኛ ናት፣ እዚህ በመምጣቷ በጣም ምክንያቱም ቪዲዮ እየሰራችን ነው፣ እያያቸዋት ነው። ምን የምትጨናነቅበት ነገር የለም። ግን ሞር ደግሞ ቢመለስ ትዳሯ ደስ ይላታል ያለው ነገር ተለቆ። ስለዚህ ወደ ራሳችሁ ተመለሱ። ሄርሜላም ወደ ራስሽ ተመለሽ፣ አብርሽም ወደ ራስ ተመለስ። መመለሱ አይቀርም በጣም እርግጠኛ ነኝ። ግን በኋላ የምትቀሪው አንቺ ነሽ። ይቆጭሻል። በኋላ ይህንን ላይ ለምን አሳለፍኩኝ ትያለሽ። ሴት ልጅ ነሽ፣ ምክንያቱም ለአንቺ ጥሩ አይደለም። ነገ ህይወት ሌላ ይኖርሻል። ሚቀጥል ህይወት ነው ያለሽ። ስለዚህ ነገ ተጽዕኖ የሚፈጥርብሽን ነገር ባታደርጊ አሪፍ ነው። ባይኔ ወደ ራስሽ ብትመለሽ ወደ አይምሮሽ እና ባለትዳርን ሰው ብትለቂ ይህንን ነው ምላው። አው ልክ ናት፣ እናት እንዳለች ነው። ጀስት አንድ ሰው ጓደኛ መፈለግ ያለበት ጓደኛ መያዝ ያለበት ከባለ ትዳር አይደለም። ጀስት ጓደኛ ከፈለግሽ፣ ፍቅረኛ፣ ምንም ነገር ከፈለክሽ ባለ ትዳር ያልሆኑ ብዙ ሲንግል ሰዎች አሉ። እና ከነዛ ሰዎች መርጠሽ ከነዛ ሰዎች ጓደኛ መሆን ፍቅረኛ መሆን ትችያለሽ። ባለ ትዳር አፋቶ ባለ ትዳር የሆነን ሰው አለያይቶ ፍቅረኛ ማድረግ ነገ በራስሽ አለመድረሱ ምንም እንትን የለሽም እና ነገ እነሱ ተታርቀው አንድ ላይ ሆኖ ዞሮ የምትቀሪው ብቻሽን አንቺ ነሽ ስለዚህ አወዳደቅሽ አያምርም መጥፎ ቦታ ላይ ነው የምትወድቂው ዛሬ ላይ ከሱ ጋር ሰሞኑን ብለሽዋልና እና ከአንተ ጋር ሁሉ ነገር አሳልፍ ያንተን ለምጄ ምናምን ብዙ ነገር ስትይ ነበረ እና ነገም ላይ ይሄ ሁሉ ነገር ከዚህ የባሰ ነገር አሳልፋችሁ ምናምን ነገ ላይ ከሷ ተታርቆ አንቺን ቢተውሽ ከዚ የባሰ ነገር ነው ነገ የሚገጥምሽ ስለዚህ ነገሮችን በጊዜ አስበሻቸው፣ ነገሮችን በጊዜ አስተውለሽ በጊዜ ከሱ ብትርቂ የተሻለ ነው ብዬ ነው ማስበው። ለሀብርሽም ማለት ምፈልገው ምንም አይደለም በቃ ልቦና ይስጥህ ነው። ይህንን ብቻ ነው ማለት ምፈልገው። ከዚህ በፊት ብዙ ነገር አልኩኝ፣ በጣም ብዙ ነገር ከእናቴም ጋር አለን፣ ግን በቃ ምንም ሊፈጠር አልቻለም እነዛ ቃላቶች። ስለዚህ ማለት ምፈልገው ነገር ምንድን ነው? በቃ ልቦና ይስጥህ። ይህንን ብቻ ነው ማለት ምፈልገው። በጊዜ መዳረሻሽን ብትፈልጊ ነገ ላይ ማይሆን አወዳደቅ ወድቀሽ ማይሆን ቦታ ላይ እንትን ከምትይ በጊዜ መዳረሻሽን ፈልገች ፈልገሽ ከልጅ ጋር ያለው ነገር ፈተሽ ከሱ ርቀሽ የራስሽን ህይወት ትመሰርች እና የራስሽን ህይወት ብትጀምሪ እና ካንቺን ብሶ ደግሞ ቅናተኛ መሆን። አረ ፋሚሊ ውጭ ነገር። በቃ እኔ ምንም ማመን አልቻልኩም። በጣም ነው ያሳቀኝ ለምን ብትሉኝ ሩታ እንኳን ሄርሜላ ከአብሪሽ ጋር በምትሆኑበት ሰዓት እንኳን የሱ እህል እኮ አልቀናችም፣ የሱ እህል አልተናደደችም። እሷ በዚህ ልክ ጀስት አድናቂው ለሆነች ልጅ በዚህ ልክ መናደዷ፣ በዚህ ልክ እሱን ፕሮቴክት አታውሪውም በቃ አትስሚው ምናም ብላ መከልከሏ ምናም በጣም ነው ያሳቀኝ። ምንም ማረለችማ ሚስቱ ሆነ አሁን ሩታ እንደዛ ብትል ያምርባታል። ለምን ብትሉኝ፣ ሚስት ናት፣ የልጁ እናት ናት፣ በቃ ባለትዳር ናቸው፣ እንደፈለገች ማለት ይችላል። ግን እሷ ምንድን ናት ነው እኛ ያልገባን ነገር ምኑም አይደለችም። ስለዚህ ምንም እስካልሆነች ድረስ ደግሞ ምንድን ዝን ያህል ሊያስቀናት የሚችለው ነገር ምንም ስላልገባኝ በኋላ አረጋግተዋት ምናምን ከንዴቷ እንትን ብላ ፕራንክ እንደሆነ ነግሯል። ለምን ፕራንክ ራሱ ባይሆን ምንድን ነው የሚያናድደሽ? አንቺም እኮ ስትመጪ እንደሷን የመጣሽው አድናቂው ነኝ ምናምን በጣም ነው ምወደው ብለሽ ነው የመጣሽው። የመጣሽበትን አረሳምኛ ስለዚህ እሷ ማድናቂ ሁናት መብቷ ነው። መጣች ታቅፈው፣ ፎቶ ትነሳምን፣ ትበል፣ ስልኩም ትቀበል፣ ምንም አይመለከትሽም። ሩታ ይሄንን ነገር ብታስቆም ይገባታል። አንቺ ግን ምንም ስላልሆን ይሄንን ነገር ማስቆም አትችልም። በቃ ሌላ የተለየ ኬዝ ካላችሁ ደግሞ እኛም እንድናቀው መናገር ነው እንዲ እንዲነኝ፣ እንዲ እንዲ ልንቀጥል ነው ምናምን ብላችሁ ለእኛም ማስረዳት ነው። ስለዚህ ያው ብዙ አናብዛባቸው። ፋሚሊዎች፣ ያው ሰሞኑ ጠፋ እያልን ነው። ከዚህ በኋላ ያው ቶሎ ቶሎ ቪዲዮዎችን ለመስራት እንሞክራለን። ደግሞ ፋሚሊ ምንም ሰብስክራይብ እያደረጋችሁ አይደለም፣ ቻናላችን እየተቀዛቀዘ ነው፣ እና በደንብ ሰብስክራይብ አድርጉ። እንወዳቸዋለን። መልካም ቀን ይሆንላችሁ።